በዜና መጽሔታችን አሁን ደግሞ ሰዓቱ ስፖርታዊ ጉዳዮችን የምንመለከትበት ነው መረጃዎችን ሊያደርሰን ደግሞ አማኑኤል ጸጋይ ስቱዲዮ ተገኝተዋል አማኑኤል እንደምናልክ እንደምናልሽ ቤት ሰላም ነኝ ይመስገን መቀጠል ትችላለህ አመሰግናለሁ እንደምን አላችሁ ተመልካቾች የዕለተ እሁድ ስፖርታዊ ዜናዎች እንደሚከተሉ ይቀርባሉ በዘጠነኛው የመላ አማራ ስፖርታዊ ጨዋታዎች ትላንት የቦክስ እጅ ኳስ እና ቮሊቦል ውድድሮች ተጠናቋል በእጅ ኳስ ውድድር የአላማጣ ከተማ ስፖርተኞች ከሶስት አስርተ ዓመታት በኋላ ሰሜን ወሎን ወክለው መሳተፋቸው የውድድሩ ድምቀት ሆኗል። ባልደረባችን ኃይሉ አዳነ ከስፍራው ተከታዩን ዘገባ አድርሶናል። ዘጠነኛው የመላ አማራ ስፖርታዊ ጨዋታዎች ከተጀመረ ስምንተኛ ቀኑን አስቆጥሯል። በተለያዩ የውድድር ሜዳዎች በ19 የስፖርት አይነቶች እየተካሄደ የሚገኘው ይህ ውድድር በአብዛኞቹ የስፖርት አይነቶች አሸናፊ ዞኖች እየተለዩ ይገኛሉ። የቦክስ ውድድር ትናንት ፍጻሜያቸውን ካገኙ ውድድሮች መካከል አንዱ ነው። በደማቅ የደጋፊዎች ድባብ ታጅቦ የተደረገው የቦክስ ውድድር በደሴ ከተማ አጠቃላይ አሸናፊነት ነው የተጠናቀቀው። የውድድሩ አዘጋጅ ከተማ በቦክስ ስፖርት አራት የወርቅ አራት የብርና አራት የናስ ሜዳሊያዎችን በመውሰድ ነው ያጠ አጠቃላይ አሸናፊ መሆኑን ያረጋገጠው ሰሜን ሸዋ በሶስት ወርቅ ሁለት ብርና አንድ ነሃስ ሜዳሊያዎች ሁለተኛ ወልዲያ ከተማ ደግሞ በሁለት ወርቅ አንድ ብርና ሁለት ነሃስ ሜዳሊያዎች ሶስተኛ ሆነው ውድድራቸውን ጨርሰዋል በአምስት ተሳታፊዎች መካከል የተካሄደው የወንዶች እጅ ኳስ ውድድርም በድምቀት ሲካሄድ ቆይቶ ትናንት ነው የተጠናቀቀው በዚህ ውድድር ከ34 ዓመት በኋላ ካላማጣ የተገኙ ስፖርተኞች ሰሜን ወሉን ወክለው ተሳትፈዋል ይህም የውድድሩ ልዩ ክስተት ሆኗል ውድድሩ በጣም አሪፍ ነው ደስ የሚል ነው ያው እኛ እንግዲህ ከመጀመሪያ አመጣጣችን ከሰላሳ አራት አመት በኋላ ነው ወደዚህ ሜዳ የመጣ ነው፣ ከወንድሞቻችን የአማራ ወንድሞቻችን ጋር ማለት ነው። ይህ ሆኖ እንዳለ እኛ መጀመሪያ ስንመጣ ትልቁ አላማችን ምንድነው ነው ከወንድም ከእህቶቻችን ጋር የተወሰደ ማንነታችንን ለመመለስ ነው ትልቁ አላማችን። ያን ደግሞ በመክፈቻ ፕሮግራሙ ላይ አሚኮም አላሳፈረንም። ደስ በሚል ሁኔታ ፕሮግራሙን አካሄደን የጨዋታው ድምቀት ሆነን ጨዋታውን በስነ ስርዓት አስጀምረ አስጀምረናል እንደ ሰሜን ወሎ ግን ፈቃዱን አግኝተን እድሉን አግኝተን እዚህ ውድድር ላይ ተገኝተን የሶስተኛ ደረጃ ይዘን መውጣቱ ብቻ አይደለም፣ እኛ ከወንድሞቻችን ጋር ተጨባብጠን ተቃቅፈን መጫወት ራሱ ትልቅ ድል ነው። የተሰማኝ ስሜት በጣም እንደ ቡድን አጋሮች በጣም ወደር የለውም። በእርግጥ በእጅ ኳስ ውድድር እንደ ከዚህ ቀደሙ የመላ አማራ ጨዋታዎች ሰፊ የተሳታፊ ቁጥር አልተመለከትንም። ከዚህም የባሰው ደግሞ የሴቶችን ውድድር ከአንድ ከተማ አስተዳደሩ ውጪ ተሳታፊ ባለመገኘቱ ሳይካሄድ ቀርሷል። ይህም የእጅ ኳስ ውድድርን አደጋ ላይ ጥሏል። የተሳታፊ ዞኖች ቁጥር አንሷልኝ። በፊት አስር ዘጠኝ የነበረው አሁን ግን ወደ አምስት ወርዷልኝ። ይህ ደግሞ በቀጣይ የክልሉን የእጅ ኳስ ስፖርት አደጋ ላይ እየጣለ ነው። በዚህ መልኩ የተካሄደው የእጅ ኳስ ውድድር ሲጠናቀቅ ደሴ ከተማ አንደኛ ደቡብ ወሎ ሁለተኛና ሰሜን ወሎ ሶስተኛ ደረጃን ይዘው አጠናቀዋል በአራት ዞኖች መካከል ሲካሄድ የቆየው የሴቶች ቮሊቦል ውድድርም ትናንት ነው ፍጻሜውን ያገኘው በዙሩ የተካሄደውን ውድድር ደቡብ ወሎ አንደኛ ዋግኸምራ ሁለተኛ ና ደሴ ከተማ ሶስተኛ ሆነው በማጠናቀቅ የወርቅ ብርና ናስ ሜዳሊያዎችን ተሸልመዋል በ30ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ኢትዮጵያ መድን አሸንፎ መሪነቱን አጠናክሯል ከመቀሌ ሰባ እንደርታ ጋር የተጫወተው መድን በአቡበከር ሳኒ ብቸኛ ግብ ተጋጣሚውን ረቷል። ነጥቡንም ስልሳ በማድረስ ፕሪምየር ሊጉን መምራት ቀጥሏል። ሽንፈት የገጠመው መቀሌ ሰባ እንደርታ 15ኛ ደረጃ ላይ ይገኛል። በሌላኛው የትላንት ጨዋታ ድሬዳዋ ከተማ በሀቢብ ከማል ግብ አርባ ምንጭ ከተማን አንድ ለባዶ ማሸነፍ ችሏል። አዞቹ አራተኛ ተከታታይ ሽንፈታቸው ሲሆን ብርቱካናማዎቹ በበኩላቸው ከአራት ጨዋታዎች በኋላ ወደ አሸናፊነት ተመልሷል። ዛሬ ፕሪምየር ሊጉ ቀጥሎ በተደረገ የረፋድ ጨዋታ ወልዋሎ አዲግራት ከኢትዮ ኤሌክትሪክ ጋር ያለ ግብ ተለያይቷል። ውጤቱ ወልዋሎን በነበረበት 18ኛ ደረጃ ሲያስቀጥለው ኢትዮ ኤሌክትሪክ ወደ 14ተኛ ዝቅ ብሏል። ከቀትር በኋላ ኢትዮጵያ ቡና ከአዳማ ከተማ 9 ሰዓት፣ እንዲሁም የሳምንቱ ተጠባቂ ጨዋታ በፋሲል ከነማና ኢትዮጵያ ንግድ ባንክ መካከል አመሻሽ 12 ሰዓት ላይ ይከናወናል። ዜና እረፍት በአማራ ክልል እግር ኳስ ፌዴሬሽን ፕሬዝዳንትነት ለረጅም አመታት ያገለገሉት መቶ አለቃ አባይነ ኢሳ ከዚህ ዓለም በሞት ተለዩ። በተለያዩ የመንግስትና የሕዝብ አስተዳደር ስራዎች ላይ እድሜያቸውን ያሳለፉት መቶ አለቃ አባይነ ከ1996 ጀምሮ ለ10 ዓመታት ያክል የአማራ ክልል እግር ኳስ ፌዴሬሽን ፕሬዝዳንት በመሆን መርቷል። በዚህም በርካታ ስፖርተኞችና የስፖርት ባለሙያዎች እንዲፈሩ የበኩላቸውን ሚና ተወጥቷል። መቶ አለቃ አባይነህ ይሳ በባህር ዳር ከነማ ስፖርት ክለብ ከተመሰረተበት ከ1973 ጀምሮ የከተማው ከንቲባ በመሆን ለሰባት ዓመታት ያክል አስተዳድሯል። መቶ አለቃ አባይነህ ይሳ በደረሰባቸው የጤና መታወክ በሕክምና ሲረዱ ቆይተው በተወለዱ በ80 ዓመታቸው ትላንት ከዚህ ዓለም በሞት ተለይቷል። የሰባት ልጆች አባት የሆኑት መቶ አለቃ አባይነህ የቀብር ስነስርዓታቸው ዛሬ እኩለ ቀን ላይ በባህር ዳር ቅዱስ ጊዮርጊስ ካቴድራል የመንግስት የስራ ኃላፊዎች፣ ቤተሰቦችና ወዳጅ ዘመዶች በተገኙበት ተፈጽሟል። የአማራ ክልል ወጣቶችና ስፖርት ቢሮ አመራሮችና ሰራተኞች የቀድሞ የአማራ ክልል እግር ኳስ ፌዴሬሽን ፕሬዚዳንት የነበሩት መቶ አለቃ አባይ ነይሳ ህልፈተ ህይወት የተሰማቸውን ልባዊ ሀዘን ገልጿል። የኢትዮጵያ እግር ኳስ ፌዴሬሽንም በመቶ አለቃ አባይ ነይሳ ህልፈት የተሰማውን ሀዘን ገልጿል። የአማራ ሚዲያ ኮርፖሬሽንም የተሰማውን ሀዘን እየገለጸ ለወዳጅ ዘመዶችና ቤተሰቦች መጽናናትን ይመኛል።